ዲስክ መንሸራተት ማለት በሁለቱ አከርካሪ አጥንት መሀል ያለው ስጋ የሚመስል ነገር ብዙ ጊዜ ሲንሸራተት ወደ ነርቫችን የሚሄድ ነው ማለት ነው። ዲስክ መንሸራተት ብዙ ጊዜ የሚከሰተው አንገታችን ላይ እና የታችኛው ጀርባ ወይም አከርካሪ አጥንታችን ላይ ነው። ዲስክ መንሸራተት በአጭሩ ስንገልጸው፣ አከርካሪ አጥንት ተደርድሮ ያለው መሀል ላይ የሚገኘው ለስለስ ያለ እንደ አጥንት ጠንካራ ያልሆነ ስጋ ነገር ነው ማለት ነው። ዲስክ መንሸራተት በአከርካሪ አጥንቶቻችን ላይ የሚጎዳ አንደኛው የጀርባችንና የአንገታችን ናቸው። ኮመንሊ ሁለታቸው ናቸው እና የአንገታችን ወይም ሰርቫይካል ዲስክ ኤርኔሽን የሚባለው እና የታችኛው ወይም ደግሞ ለምባር ዲስክ ኤርኔሽን፣ እነዚህ ሁለቱ ናቸው በደንብ የሚጎዳ እነሱ። ምክንያቱም ደግሞ ከሌሎቹ አከርካሪ አጥንት እነሱ የሚንቀሳቀሱ አከርካሪ አጥንት በመሆናቸው ለዲስክ ማንሸራት ያጋልጣቸዋል ማለት ነው። የዲስክ መንሸራተት ዋና ዋና ምልክቶቻቸው እንደምናውቀው ከአንገት ስንጀምረው የአንገት ዲስክ መንሸራተት በዋናነት የሚመጣ የአንገት ህመም፣ ወደ እጃችን የሚሄደው ህመም ነው። እጃችን የሚሄደው ህመም አለ። ሌላውን ደግሞ የእጃችን መያዝ፣ እጃችን ወደ ላይ አለማንሳት፣ በመጨበጥ አንዳንድ ጊዜ ምግብ ስንበላ ደግሞ መዝረክረክ፣ ቁልፍ ስንቆልፍ እምቢ ማለት ብዙዎቹ እና ስንሄድ ደግሞ የባላንስ አለመጠበቅ፣ ይሄ የአንገታችን የዲስክ መንሸራተት ምልክቶች ናቸው። የጀርባችን ዲስክ መንሸራተት ደግሞ ስንመጣ ህመሙ የጀርባ ህመም ያመጣል ወደ ጀርባችን ከጀርባ ተነስቶ ወደ እግራችን የሚሰራጭ የህመም መስመር አለው የህመም ያመጣል። ሁለተኛ ደግሞ እግራችን ስንንቀሳቀስ የታችኛው እግራችን ስናጥፈው እንቢ ለማለት ሌላው ደግሞ መንገድ ረዥም መንገድ መሄድ እንቢ ማለት ዋና ዋና ምልክቶች ናቸው። አልፎ አልፎም ደግሞ አንዳንድ ሰዎች ላይ የሚታየው ሽንትና ሰገራ አለመቆጣጠር፣ አንዳንድ ጊዜ ዝም ብሎ ሽንት ብቻ መያዝና መሽናት እንቢ ማለት ይመጡ ምልክቶች ናቸው ማለት ነው። ዲስክ መንሸራተት እንዲፈጠር የሚያደርጉት ዋና ዋና ምልክቶቹ ብለን ብንነሳ አንደኛ እድሜ ነው። እድሜ ብዙ ጊዜ ከ30 እስከ 50ዎቹ እና ከ50 እድሜ በኋላ ያሉ ፕሮዳክቲቭ ኤጆች አንድ ናቸው። ምክንያቱም ብዙ ጊዜ ስራ ላይ ስለሚያሳልፉት እና ረዥም ሰዓት ጡንቻቸው ስንትን ጎንበስ ቀና ስለሚሉት ለዲስክ መንሸራተት ያጋለጣል። ሁለተኛ ደግሞ አደጋ ናቸው። የመውደቅ አደጋ ሊሆን ይችላል፣ የመኪና አደጋ ሊሆን ይችላል። አከርካሪ አጥንት ላይ ደረሰው የዲስክ መንሸራተት ምክንያት ሊሆን ይችላል። ሌላ ደግሞ ከመጠን በላይ ክብደቶች ናቸው። ከመጠን በላይ ክብደት ያለው ሰው ሰደንተሪ ላይፍ የማይሆን እነዚህ ሰዎቹ ሌለኛው እና ዋና ደግሞ ወጣቶች ላይ የሚመጣ ከባድ እቃ ማንሳት ናቸው። ከባድ እቃ አንዳንድ ጊዜ ደግሞ ሬርሊ የቤተሰብ ጋር የሚመጡ ምልክቶች አሉ። ሌሎቹ ደግሞ የሰውነቱ ያልጠነከረና ኖር ዘይቤያቸው አንድ አይነት የሆነና ብዙ ማይንቀሳቀሱ አይነቶችና ሰደንሊ የሆነ ከባድ እቃ በሚያነሱበት ጊዜ የዲስክ መንሸረተት ሊገጥማቸው ይችላል ማለት ነው። ወደ ህክምናው ያው ዲስክ መንሸረተት ስንለው ማንኛውም ሰው እድሜ ክልላ ሊከሰት የሚችለው ናቸው። ኦልሞስት ወደ ዘጠና አካባቢ የሚሆነው በራሱ አንድ ጊዜ መጥቶ በራሱ ህክምናም ሳያገኙ የሚድኑ ናቸው ማለት ነው። ወደ ሆስፒታላችን ከሚመጡትና ህክምና የሚፈልጉ የዲስክ መንሸራተት ብዙዎቹ ከባድ ምልክቶች ያላቸው እንደ ሽንት አለመቆጣጠር፣ እግራቸው አለመንቀሳቀስ፣ ረዥም መንገድ አለመሄድ ያላቸው ምልክቶች ግን በቀላሉ ላይ ተዋቸው ይችላል። ግን ሌሎቹ የጀርባ ህመም እና ቀላል ዲስክ መንሸራተት በቀላሉ ወይም ህክምና ሳያገኙ እንደዚህ የሚሻላቸዋል ማለት ነው። ዲስክ መንሸራተትን ለማወቅ በዋነኛው ጊዜ የምናደርገው ምርመራዎቹ የሚከሰተው ምልክት ላይ ሆነን የኤምአርአይ ምርመራ እናደርጋለን። ኤምአርአይ ማይነሱ ሌሎቹ ችግር ያላቸው ደግሞ ሲቲ ማይሎግራም የሚባል ምርመራ አለ። ከዛ ቀጥሎ ደግሞ ቀላል ኤክስራይ እናነሳቸዋለን እና በዚህ ምርመራዎቹ የትኛው ዲስክ ተንሸራተተ የአጥንት አንዱ ላይ አንዱ መሸራተትና ሁሎቹንም ምልክት ጀርባችን ላይ የሚከሰቱትን ማየት እንችላለን ማለት ነው። የዲስክ መንሸራተት ህክምናቸው በሁለት ቦታ አካፍለን ማየት እንችላለን። የመጀመሪያው ነን ሰርጂካል ወይም ደግሞ ኮንዘርቫቲቭ ማኔጅመንት ነው። ከዛ ቀጥሎ ደግሞ ህክምና ሰርጀሪ ወይም ደግሞ በቀዶ ጥገና የሚደረጉ ናቸው። ነን ሰርጂካል ምንላቸው ነገሮች አንድ ሰው የዲስክ መንሸራተት ጀርባ ህመምም አንገት ህመምም እጃቸው አለመያዝና ቀላል ምልክታቸው ካላቸው መጀመሪያ የምናደረገው መድኃኒት መስጠት ነው። በመድኃኒት እናክማለን አጭር ጊዜ እረፍት እናደረጋለን ረዥም ሰዓት አለመቀመጥ እንዲንቀሳቀሱ ማድረግ ነው። ከዛ ቀጥሎ ያለን ህክምና ደግሞ በፊዚዮቴራፒ ማለት ነው። ይህ ፊዚዮቴራፒ የምንላቸው ነገር ደግሞ የአከርካሪ አጥንት የሚያጠናክሩ ጡንቻዎች አሉ። የጡንቻዎቹን ማጠናከር ኤክሰርሳይዝ እናሰራለን። ከዛ ቀጥሎ በዚህ ማይሻሉና እምቢ የሚሉ ከሆነ መርፌ ያለ ነርቭ ላይ የሚሰጠው ፋሲል ኢንጀክሽን ይባላሉ እነዚዎቹ ያለ ቀዶ ጥገና የሚታከሙ ናቸው ማለት ነው። በዚህኛው ምንም ለውጥ ከሌላቸው ህመሙ የሚባባስ ከሆነ ቼንጅ ከሌላቸው የመጨረሻ መፍትሄ ደግሞ ቀዶ ጥገና ነው ማለት ነው። የዲስክ መንሸራተት ቀዶ ጥገና በዋናነት ሶስት አይነት ቀዶ ጥገናዎች አሉ። በዋናነት አንደኛ ሙሉ በሙሉ ከፍቶ የአጥንቱን አንስቶ ዲስኩን ማውጣት የምንለው ወይም ደግሞ ኦፕን ሰርጀሪ ምንላቸው ናቸው። ላሚኒክቶሚ እና ዲስኬክቶሚ ምንላለ። አንደ ሌለኛው ደግሞ በትንሽ ቀዳዳ 5 ሴንቲሜትር ማት በልጠው ሄሚ ላሚኒክቶሚ ምንላቸው አለ። ከዛ ደግሞ ትንሽ ቀዳዳ ብቻ ወይም ኢንዶስኮፒክ ዲስኬክቶሚ ምንላለ፣ በአንድ ቀዳዳ ብቻ ገብቶ ሰርጀሪ የሚሰራበት ማለት ነው። ሰርጀሪ የሚሰራ በአጭር ብዙ ረጅም ሰዓት አይወስድም፣ ከ2 ሰዓት በታች የሚወስዱት ናቸው ሰርጀሪዎቹ በዋንነት ከዛ በኋላ ማንኛውም ሰው ሙሉ ማደንዘጃ ሳይሰጠው በግማሽ ማደንዘጃው ሙሉ በሙሉ መሰራት የሚችል እና በአጭር ጊዜ ከሁለት ሰዓት በታች የሚወስድ ሰርጀሪዎች ናቸው ማለት ነው። እኛ ብዙ ጊዜ ቀዶ ጥገናዎቹን በሰራንላችሁ ህመምተኛ ለውጡን የምናየው በሚቀጥለው ቀን ላይ ናቸው። በሚቀጥለው ላይ መንቀሳቀስ የማይችሉ ህመምተኞቻችን በደንብ ይንቀሳቀሳሉ፣ ወደንብ ይሄዳሉ። አይተንም አንድ ቀን ካሳደር ነው በሚቀጥለው ለምንም ሌላ ችግር ስለማይኖረው እና ክትትል ብቻ ስለሚፈልገው ወደ ቤታቸው ይመለሳል ማለት ነው። አንድ ቀን ብዛ ቢባል ሁለት ቀን ሆስፒታል አድረው ከዛ ወደ ቤታቸው ይሄዳሉ። እነዚዎቹን ግን በክትትል እናያቸዋለን እንደምናየው እና ብዙዎቹ ህመምተኞቻችን እስከምናየው ድረስ ብዙዎቹ በወር በማልሞላ ጊዜ ውስጥ ወደ ስራቸው አለም ወደ በፊት በነበረ ስራቸው ይመለሳሉ። ታካሚዎቻችን አንደኛ ከባድ እቃ አለማንሳት ነው። ሁለተኛ ጊዜ ከባድ እቃ ሳያስቡ አለማንሳት፣ አንደኛና ዋነኛ ናቸው። ሁለተኛ ደግሞ ማድረግ ያለባቸው ጡንቻቸው ይሄ ስፓይናል ኮርድ የሚደግፈው ወይም ደግሞ የኮር ኤክሰርሳይሱን እንትን የሚለ ማጠናከር ናቸው ማለት ነው። ሶስተኛና ዋነኛ የሚደረገው ደግሞ ሁሌ እቃ ሲያነሱ ከመሬት በጉልበታቸው ታጥፎ ማንሳት ነው። ቀጥ ብሎ አለማንሳት፣ ረዥም ጊዜ አለመቀመጥ፣ መንቀሳቀስ እነዚዎቹ ለማገገምና ህመምተኛ ማድረግ ያለባቸው ነገሮች ናቸው ማለት ነው። የዲስክ መንሸራተት አንዳንድ ጥናቶች እንደሚሉት እንደሚያሳዩት ከሆነ የታችኛ ወይም ለምባር ዲስክ ሄርኔሽን የምንለው ሊከሰት የሚችለው ትንሽ ፐረሰንት ከአምስት ከአስር ፐረሰንት አንዳንድ ሰዎች ላይ ሊከሰት ይችላል ይላል። የአንገታቸው ግን በጣም አናሳ ነው። ብዙ ጊዜ ከአምስት ፐርሰንት በታች ነው ለመከሰት እድል ያለው እና ሊከሰትም ይችላል። ያን ጊዜ ተገቢ ምርመራና ሕክምና ማድረግ ያስፈልጋል። አንድ ሰው የዲስክ መንሸራተት ካለው በትክክለኛ ካልታከመ ህይወቱ ላይ ብዙ ችግሮችን ሊያስከትል ይችላል ማለት ነው። አንድ ሰው ረዥም መንገድ መሄድ ካቃተው ተቀምጦ መስራት የሚያይችለው ነገር ከሆነና ሁሉ ነገሩን ስራውን አፌክት የሚያደርግበት ከሆነ ስለዚህ የቀን በቀን ኑሮ ስራውን በደንብ የማይሰራ ከሆነ ሰዎቹ ጋር በሚንቀሳቀሱበት እግሩን በደንብ የማያነሳ ከሆነ ለሌሎቹም ነገር ስለሚያጋልጠው እነዚህ አይነት ነገሮቹ መታከም ይፈልጋል ማለት ነው። ብዙ ጊዜ ደግሞ ህክምናቸው ታክሞ ወደ ስራ ዓለም የመመለሳቸውና የመታከማቸው ጥሩ ከመሆኑ የተነሳ ስለዚህ እነዚህ ሰዎች ህይወታቸው ላይ ብዙ አፌክት ሳያረጋቸው፣ ፎር ኤግዛምፕል አንዳንድ ሰዎች ሽንታ ለመቋጠር ሊያመጣ ይችላል ሌሎቹንም ተጓዳኝ ህመም ከሚያመጣባቸው ከመሆኑ የተነሳ ስለዚህ ወይም በረዥም ጊዜ ቆሞ መሄድም እንዲህ ሊላቸው ስለሚችል በዚህ አጋጣሚ መታከም ይፈልጋል ማለት ነው። ብዙ ጊዜ የትኛው እድሜ ክልል ላይ ይገናኛል የሚለው ነገሮች፣ ብዙ ጊዜ ህጻናት ወይም ያንግ የምንላቸው እንትናቸው እድሜያቸው ከሃያ በታች ዓመት ላይ ብዙ ጊዜ አይከሰትም። ብዙ የሚከሰት ነገርም አይደለም። ብዙ ጊዜ የሚከሰተው እና ኮመን የምንላቸው ፒኬጆቹ ከ30 እስከ 50 እድሜ ክልል ውስጥ ያሉ ናቸው። ሌሎቹ ደግሞ ከዛ በኋላ ያሉ ሰዎች ላይ ናቸው። ሴትና ወንድን ስንወስደው ምልክታቸው ለውጥ የለውም። ወንድም ሴትም አንድ አይነት ምልክት ነው። ወደ እግር ሄድ ህመም፣ ጀርባ ህመም፣ አንገት ህመም፣ ወደ እጃቸው የሚሄድ እቃ አለመያዝ ነው። ዋና ግን የትኛው ላይ ነው በደንብ የሚከሰተው የምንለው ኦልሞስት ስላይት ብዙም አይደለም። ብዙዎቹ ለወንዶች ላይ ነው የሚከሰተው። ጥናቶችም እንደሚያሳዩ ከሆነ ወንዶች ላይ ይከሰታሉ። እድሜ ክልሉንም ስነሱ ደግሞ ፕሮዳክቲቭ ኤጅ ግሩፕ ብዙ ጊዜ የሚንቀሳቀሰው ረዥም ሰዓት የሚያወስደው እቃ የሚያነሱት እነዚህ ሰዎች ላይ ነው እና ከባድ ለአደጋ የሚጋለጡ እድሜ የምንላቸው ነገሮች ላይ በደንብ ይከሰታቸው እና ይሄ ህመም ራሱ እድሜ የገፉት ሰዎችም ላይ ሁሌ የሚታዩ ነገሮች ናቸው ማለት ነው። አንድም ሰው የጀርባ ህመም ካለው ብዙ ጊዜ ቤት የሚያደርገው ራሱን መጠበቅ ነው። ራሱን መጠበቅ ማለት ሲቀመጥ፣ አንደኛ አቀማመጡን አስተካክሎ መቀመጥ አለበት። ሁለተኛ ደግሞ ድጋፍ ያለው ወንበር ላይ ነው መቀመጥ ያለበት። ሶስተኛ ደግሞ እቃ ሲያነሳ ጉልበቱን አጥፎ ነው መቀመጥ ያለበት። ስለዚህ ከባድ ረዥም ጊዜ መቀመጥ ቆሞ ታጥፎ መስራት እነዚህዎቹን ማተው አለበት ማለት ነው። ማንም ሰው እነዚህ ሰዎች ቤት ውስጥ የሚደረጉ ናቸው እና እነዚህን ካረገ ማንም ሰው የጀርባ ህመም ቀላል ቀላል የሆኑትን የጀርባ ህመሞቹ እና ኦፕሬሽን ደረጃ ያልደረሱት በዚ በጣም ኢፌክቲቭ ናቸው ማለት ነው። እነዚህ አይነት ሰዎቹ አንደኛ ለእነሱ የሚመቻቸው ኤክሰርሳይዝ ነው። ብዙ ጊዜ ቀላል ቀላል ስራ ነው የምንላቸው። ሁለተኛ ደግሞ ረዥም ጊዜ አለመቀመጥ ነው የምንማክራቸው ተንቀሳቅሶ እንዲሰሩ አንድ ጊዜ ላይ ጎብጦ እንዲሰሩ አይፈቀድም። ሌሎቹ ነገሮች ደግሞ ከባድ ማሽኖች ለሚሰራው የሚሰሩ ሰዎች ከሆነ እነዚዎቹን በአጭር ጊዜ ብቻ መስራት ነው። ፎር ኤግዛምፕል ቫይብሬቲንግ ማሽን የሚሉት ነገሮች አሉ። እነዚዎቹ ሰዎች ላይ የሚከሰትበት ጊዜ እነዚህ ዲስክ መንሸራተት ስለሚያመጣ እነዚዎቹ ለህይወታቸው ይሄ ነገር እንደሚያስከትል አውቆ እነዚህ ሰዎች መጠንቀቅ ይፈልጋል ማለት ነው። ስለዚህ ጥንቃቄ ነው ዋና የሚያስፈልገው። አንድ ሰው ክብደቱ በጣም ከጨመረ የክብደት መቀነስ፣ አልኮል፣ ሲጋራ የሚያጨሱ ሰዎቹ እነዛ መተው። ሲጋራ በተፈጥሮ የዲስክ መንሸራተት እንደ ሪስክ የሚነሱ አንዱ ናቸው ማለት ነው። እነዚዎቹን መተውን ያስፈልጋል። ከሰውነቱ ጋር የሚመጣጠን የክብደት እንዲኖሩ፣ ሰውነቱ አቀማመጡ፣ ሌሎቹ ነገሮችን በማድረግ ይሄ ሰዎቹ የሚከሰተውን የዲስክ መንሸራተት ብዙ ጊዜ እራሳቸው መጠበቅ ይችላሉ ማለት ነው።